ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን እድል። ጊፍት ሪልስቴት ከደንበኞች በቀረበልን ጥያቄ መሠረት ከሚያዚያ 23 እስከ ሚያዚያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንደር። ለበለጠ መረጃ ጊፍት ሪል ስቴት ኮም ኢቲ ድረገጻችን ላይ በመግባት መመልከት ትችላሉ፣ ወይም በስልክ ቁጥሮች 0984 65

ቻይና አሜሪካ በሌላ ልትተካ የሚገባ መሆኑን የሚያሳስብ ቪዲዮ ለቀቀች። ፕሬዚደንት ዶናልድ ትራምፕን ከፍ ዝቅ ያደርጋል። የአገሪቱ ውጭ ጉዳይ ሚኒስቴር ትላንት የለቀቀው ቪዲዮ የ78 ዓመቱን ሌላ እያለ ፕሬዚደንት ዶናልድ ትራምፕን አትፍሮት፣ እሺ አትበሎት፣ ምንም አያመጣም እያለ ያስረዳል። የዓለም ማኅበረሰቦይ ይሄን በጥባጭ ፊት አትስጡት ብላለች። በእንግሊዝኛ የተተረከውና የንግግሩ ቃላት በቻይንኛ ቋንቋ በተጻፈው በዚህ ቪዲዮ ቻይና ስትናገር ለበጥባጭ፣ ለቡሊ መስገድ የውሃ ጥማትን አረካለሁ ብሎ መርዝ ከመጨለጥ አይለይም። ቀውሱን ያባበሰዋል እንጂ ለውጥ አይኖረውም ብላለች። ታሪክ ይቅር ብሎ መቻቻል ምሕረት እንደማያስገኝ አረጋግጧል። መንበርከክ የበለጠ ጉልበተኞችን ይጋብዛል፣ ቻይና አትንበረከክም ብሏል። ቪዲዮ የአሜሪካ ኢኮኖሚያዊ ጥቃት ወዳጅነኝ የምትለውን ጃፓን ቶሺባና አልስታም የተሰኙ ኩባንያዎች ውህደታቸውን እንዲያፈርሱ የገንዘብ ቀውስና ኪሳራ እንዲፈጠርና እንዲባባስ በማድረግ የጃፓንን ኢኮኖሚ ዐሥርተ ዓመታት ባስቈጠረ ቀርፋፋ ዕድገት ውስጥ ከቶታል ብሏል። በአንጻሩ ግን ቻይና ከአሜሪካ በተለየ ሌሎች አገራት ያለ ሥጋት መዋለ ንዋያቸውን የሚያፈሱባትና በሽርክና የሚናገዱባት ገነት አድርጎ ያቀርባል። አውሎ ነፋሱ ምንም ያህል ጠንካራ ይሁን እንጂ ጫቻይና ጸንታ ትቆማለች ብሏል። ሲቀጥልም ጭጋጉ ገፎና ከፊታችን ያለውን መንገድ አብርቶ የሚያሳይ ችቦ ይዞ ከፊት የሚራመድ ሌላ ሰው፣ ሌላ ኃይል መምጣት አለበት ብሏል። ቻይና በቪዲዮ ለመላው ዓለም ባስተላለፈችው ጥሪ እያንዳንዱ አገር ይህንን የጠቅላይነት ግንብ ደርመሶ ለማለፍ ጸንቶ ይቁም ብላለች። በዚህ የንግድ ጦርነት ወገን አትያዙ ወይም አትቧድኑ ብላለችም። ለራሳችን ጸንተን መቆማችን የትብብርን ዕድል ሕያው ያደርገዋል። ቻይና የደካሞች ድምፅ እንዲሰማ በጥባጭነት እንዲቆም ፍትህ ደብዛው እንዳይጠፋ ስትል ከአቋማ ውልፍት ዝንፍ አትልም ብለዋል። የቪዲዮ መልእክት ባጭሩ አሜሪካ እምነት አይጣልባትም የሚል ነው። ኢሳይያስ አሁን ይሄኛው ቪዲዮ የሁለቱ ሀገሮች የታሪፍ መጠን 145 እና 125 ከደረሰ በኋላ ያየነው ነገር ቻይና ከአሜሪካን ጋር ተመቻምቻ ከመቀጠል ይልቅ በወሳኝ መልኩ መራራውን ክኒን ውጣ፣ ቢቻል አሜሪካንን መተካት አይነተኛ መንገድ ነው ብላ ያሰበች የቆረጠች መሆኗን የሚያሳይ ነው ይሄኛው። አሁን እንግዲህ ይሄ ዶክመንተሪ ፊልም ይሄን መልእክት ብቻ ነው የያዘው፣ ወይስ ከዚህ የዘለለ የቻይና ኢኮኖሚ አሁን ያለበት ደረጃ የማይታጠፍበት ሁኔታ መድረሱን የሚያመላክት ነው? ቻይና በእንደዚህ አይነት መልኩ በእንደዚህ አይነት ድፍረት ምክንያቱም ኢኮኖሚዋ ከአሜሪካ ጋር እጅግ በጣም የተሳሰረ ከመሆኑ አንጻር በዚህ አይነት መልኩ ከመመለስ ይልቅ ኢኮኖሚያዊ ግንባታዋን ለማካሄድ አሜሪካ አንደኛዋና ዋነኛው አይነተኛዋ መንገድ ከሆነች በዚህ መንገድ መመለሷ የበለጠ ጉዳዩን አካሮ ጥቅሟን እንዲያዘቀዝቅ አያደርገውም ወይ? ይሄ እንደ አተያይህና እንደ መረዳትህ ይወሰናል። በግልጽ ቻይና እንደምታየውና እንደምትረዳው ግን ይሄ አሁን የተጋረጠውን የተፈጠረውን የንግድ ጦርነት በማስወገድ በሱ ምክንያት የሚደርሰውን ወይም ሊደርስ የሚችለውን የኢኮኖሚ ጉዳት ማስቀረት ላይ አይመስልም። ምንም ጥርጥር የለውም። ይሄ ከአሜሪካ ጋር የነበራት ሰፊ የንግድ ልውውጥ መቋረጡ ፋብሪካዎችን ያዘጋል፣ ብዙ ሰራተኞችን ከስራ ያስወጣል። ምናልባት በሀገሪቱ ጂዲፒ ላይ ሊታይ የሚችል የተወሰነ ለውጥ ሊኖረው ይችላል። አሁን ትልቁ ጥያቄ ለምሳሌ ዶናልድ ትራምፕ እዛ ጫፍ ከሄዱ በኋላ፣ እውነቱን ለመናገር ትልቅ የቲክቶክ ቧልድ መሆን በቻለ ሁኔታ ይህን ችግር ለመፍታት ይህን ጦርነት ለማስቀረት ይህን ጦርነት ለመፍታት አንድ ስልክ ብቻ እኮ ይበቃል የሚል ያላቋረጠ መልእክት ከኤፕሪል የመጀመሪያ ወር የጀመሩ በተለያየ መንገድ እየጠየቁ ነው ያሉት። ከዚህ አንጻር በሚገርም ሁኔታ ይሄ የንግድ ጦርነት የሁለቱ በሁለቱ ላይ በተለይ ሳፕላይ ቼን የሚሉት ይነው ምንም ነገር በአንድ ሀገር ውስጥ አይሰራም ራሱን ችሎ እና አቅርቦቶች የአቅርቦት መስመሮች አሉ ከተለያዩ ቦታዎች ነው የምታመጣቸው፣ እጅግ ቁልፍ የሆኑ ነገሮችን ማለት ነው። ለምሳሌ አሁን ቦይንግ አውሮፕላንን ብትወስድ ሙሉ አካሉ ከተለያየ አካል ቦታ ነው የሚመጣው። እንደዚህ ሁሉም ነገር እና አሁን እንደዚህ ሁሉ ከፍተኛ መበጣጠስ ውስጥ እንደሚገቡ እና የዚህ የንግድ ጦርነቱ ትልቅ ምልክት እየታየ እንደሚሄድ ነው የሚነገረው። ኦልሬዲ ቻይናም ውስጥ እየተዘጉም ለመዘጋት ወይም በመዘጋት ላይ ያሉ ድርጊቶች ኩባንያዎች እንዳሉ ነው። ነገር ግን አሁን ይህ በሁለቱ መካከል ያለው ፍልሚያ በቻይና መልእክት ውስጥ የምትረዳው ዶናልድ ትራምፕ ዶናልድ ትራምፕ እሳቸውን አምኖ ወይም የአሁኗን አሜሪካ አምኖ ይሄ ነው ግንኙነቱ፣ ይሄነው መስመሩ። እዚህ ላይ ተስማምተናል ብሎ መቀጠል ማቀድና ወደፊት መሄድ ማይቻል ነው የሚል ድምዳሜ ነው። እና አሁን በዚህ ሁኔታ ከአሜሪካ ጋር ለመቻቻል የሚደረግ ነገር ነገ ይሄንን መልሰው ይሄንን ጉልበት ለመጠቀም ቢያንስ ያደረሱትን ጉዳት እንዲያውቁና ነገ የበለጠ እንዲጠቀሙበት ሊያደርጋቸው የሚችል ነው የሚል መራራ አቋም ነው። ስለዚህ አሁን እዚህ ቪዲዮ ላይ ሰምተህ ከሆነ አንድ ኃይል ችቦ ይዞ ጭጋጉን ገፎና ከፊት ያለውን መንገድ ለማብራት ከፊት መምጣት አለበት፣ ወደፊት መምጣት አለበት ይላል አይተህ ከሆነ አየ ስለዚህ ይኖ ለምሳሌ ዶናልድ ትራምፕ ይህን ታሪፍ በመውሰዳቸው ዓለም መናወጡም ታውቃለህ። እና በወቅቱ ለፓርቲ አባሎቻቸው ሲናገሩ ምንድን ነው ያሉት? እንደዚህ ካላደረገ ኮጎ በስተቀር እሺ ብሎ አይመጣም። አየ እንዲህ ስታስገባለት እንዲህ ስታደርገው ግን እየሮጠ መጥቶ እንትንህን ይስማል ብለው ነው የተናገሩት። ይህን በወቅቱ የማትለው ነገር ማለት ነው። ስለዚህ አሁን በዚህ ደረጃ ዓለምን ማሽቆጥቆጥ እና ዓለምን ማራወጥ እችላለሁ ብሎ የሚያስብና ይሄንንም እንደ ትልቅ ሜሪት ወስዶ ረሃ የሚያደርግ መሪን ደውለህ እስኪ እንነጋገር ብለህ ከሱ ጋር ስትቻቻል እንደ ፍርሃት ይቆጥረዋል እንጂ አያክብርም ነው። እና ስለዚህ በምንም ታምር ይሄ ይመጣል ብላ ቻይና ከዚህ በኋላ ለዶናልድ ትራምፕ የምደውለው ስልክ የለም። መጀመሪያ የጣለውን የአጸፌታ ማዕቀብ የተባለውን በሙሉ አንስቶ ልብ አድርግ አንስቶ አሁን መቶ አርባ አምስት ነው የደረሰው። ይሄ ለአጸፌታ ማዕቀብ ማለት ለምሳሌ ሀያ በመቶ አሜሪካ ስትጥል ቻይና ሀያ በመቶ ወይም አሜሪካ አስር በመቶ ስትጥል ቻይና አስር በመቶ እያለ የአጸፌታ የሚባለው ይሄ ነው። በዚህ መንገድ ተቆልሎ መቶ አርባ አምስት የመጣውን አንስቶ መጀመሪያ ወደ ነበረበት እስኪመልስ ድረስ አናናግረውም አንደራደረውም የሚል ነው። ይሄ ማለት ይሄ ማለት ቻይና የአሜሪካንን መሸነፍ ነው እየጠየቀች ያለች። ወይ ተሸነፊ፣ ስህተትሽን በአደባባይ አምነሽ ራሳቸው ዶናልድ ትራምፕ ቀጠሮ ሲይዘው ፕሬዚደንት ሺን ጋር ደውለው አውርተው እንደዚህ እናደርጋለን፣ አንተስ ምን ይመስላል ብለ አሜሪካ ታደርገዋለች እንጂ እኛ የምናደርገው ነገር የለም የሚል ነው። እና ይሄ ነገር በጣም ዓለም እየተመለከተው ያለ ነው። ሁለቱ የቀጣዩ ጊዜ ተወዳዳሪዎች ናቸው እና በሚገርም ሁኔታ ዶናልድ ትራምፕ ብዙ ፍንጭ ሰጥተዋል። አዎ ቻይና ላይ የጣለው ማዕቀብ በጣም ብዙ ነው ይሄ ታሪፉ እና በከፍተኛ ደረጃ ነው የምንቀንሰው እና ለድርድር ሲመጡም ለቻይኖቹ በጣም በጣም ርዕሊ ጦር ሆነን የምንገኘው ብለው እስከ መናገር ደርሰዋል። ከቻይና የሚሰጥ ምላሽ የለም። ይባስ ብሎ ባለፈው ዓርብ ለታይም መጽሔት ሲናገሩ ፕሬዚደንት ሺ ደውሏል አሉ ደውሏል እና አናግሮኛል ደውሎ ስላናገረኝ ይሄ እንደ ድክመት ልታይበት አይገባም ነው ያሉት። ነገር ግን የቻይና ውጭ ጉዳይ ሚኒስቴር ባለፈው ሰኞ ከቻይና የተደወለም ሆነ ከአሜሪካ የተደወለ አንድ ምስልክ የለም ሲል አስተባበል። እንዲህ እንዲህ አይነት ሁኔታ ነው የተፈጠረው። አሁን ይሄኛው መግለጫ ደግሞ የወጣው ትናንት ነው። የሀገሪቱ ውጭ ጉዳይ ሚኒስቴር ዌብሳይት ላይ ነው የጫነው። እና ይሄ መልእክቱ እንደሰማኸው በአጠቃላይ ዶናልድ ትራምፕን ወይም ከዶናልድ ትራምፕ ጋር አሜሪካንን፣ እኔ በሁሉም ነገር ካልመራሁ፣ እኔ ያልኩት ካልሆነ፣ ሁሉም እኔን ካልተከተለ የሚል ጠቅላይነት ነው። ለዚህ የምንሰጠው ምንም አይነት ገንቢ ምላች የለም። አንቀበልም እና አሜሪካ ራሷን አስተካክላ ትቅረብ። ሳይሆን አሁን ያለችው አንድ ሀገር ይህንን መምራት አለበት እና ይህንንም ቻይና ለመረከፍ ፈቃደኛ መሆኗን ነው የገለጸችው። አየህ የጃፓን ኢኮኖሚን እንደ ምሳሌ ያመጣችው ከአሜሪካ ጋር የሚኖር ግንኙነት እንደገና ትደፈጥጥ ትችላለች፣ ስትፈልግ ታነሳለች፣ ሳትፈልግ ትጥላለች። እንዲህ አይነት ስጋትና በጥዋት ሐኬት የሌለበት ጉልቤነት የሌለበት የትብብር ኢኮኖሚ ከፈለግ ናና ቻይና ኢንቨስት አድርግ፣ ወይም ከቻይና ጋር የንግድ ሽርክናን የበለጠ አጠናከር የሚል መልእክት ነው ያስተላልፈችው በእውነት ነው ማለት የሚቻለው። በዚህ በታሪፍ ምክንያት በቻይና እና በአሜሪካ መካከል የተፈጠረውን ጦርነት ቻይና እስከ መጨረሻው መግፋት ነው የምትፈልገው። የተከፈለው መስዋዕትነት ተከፍሎ በማንኛውም መንገድ ከአሜሪካ ጥላ ውስጥ ለአንዴና ለመጨረሻ ጊዜ የመላቀቅ ፍላጎት ነው ያሳየችው በግልጽ እንደሚታየው እና ሪሊ፣ ከፊት ለፊት ትልቅ ቻሌንጅ አለ። አንለስ ዶናልድ ትራምፕ ጠያቂ ሆነው ይህን ነገር ለመለወጥ እስኪሰበሩ ድረስ ማለት ነው። እንግዲህ ልብ አድርግ፣ ዓለም በሙሉ እንዲህ ስታደርገው እና ዛ ታሪፉ መጥቶ እንትን መጥቶ የሚሰማው ያሉ ሰው ኢቨን እንግዲህ ቻይና ባልደወለችበት ሁኔታ ሺጂንፒንግ ደውሏል ዋሽንዴ የሚል ነገር እስከ ማስነሳት መድረስ ሪሊ በጣም የሚገርም ነገር ነው። ዓለም እንግዲህ ቻይና ይሄ የታሪፍ መጣል በአሜሪካ እንደተጀመረ በቀጥታ ቻይና የተናገረችው ነገር ምንድን ነው? አስፈላጊ ሆኖ ከተገኘ ጦርነት የኢኮኖሚ ጦርነት ብቻ ሳይሆን ጦርነት መክፈት ካስፈለገ አሜሪካ በፈቀደችው መንገድ ቻይና ዝግጁ መሆኗን ተናግረው ነበረ። ስለዚህ ቻይናን ስንመለከት የመታጠፍ ሀሳብ፣ የመቀየር ምንም አይነት መንገድ እስካሁን አላሳየችም። ይሄ ማለት እንዲያውም ደግሞ ዓለምን ሊመራ የሚችል አንድ ኃይል፣ አዲስ ኃይል መኖር አለበት ስትል ይሄ አባባል ከዶናልድ ትራምፕ ተፈጥሯዊ ባህሪ አንጻር ስንመለከተው ምን ያህል ሊያበሳጫቸው ሊያንገበግባቸው እንደሚችል ከወዲሁ መገመት እንችላለን። እና በቻይና በኩል ይሄ ነገር ታስቦ ታቅዶ የተደረገ አይደለም ወይ? አሁን ዶናልድ ትራምፕ መቼስ ይሁን ይላሉ ተብሎ በፍጹም አይታሰብም። ቻይና የክብሯ መገለጫ አድርጋ እስካየችው ድረስ አሜሪካም ተመሳሳይ መንገድ አትወስድ። ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን እድል ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዚያ 23 እስከ ሚያዚያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መልበር። ለበለጠ መረጃ ደብሊው ደብሊው ደብሊው ጊፍት ሪልስቴት ዶት ኮም ኢቲ ድረገጻችን ላይ በመግባት መመልከት ይችላሉ ወይም በስልክ ቁጥሮች 0984656565 ወይም 0979656565 አለበለዛም 855 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለ። ቻይና ጦርነቱን መምረጧን ነው የሚያሳየው። ስለዚህ አሜሪካ ከዚህ በላይ ልትወስድ የምችለው ነገር የለም፣ ወይም ቻይኖቹ እንዳሉት ከ145 ፐርሰንት ታሪፍ በላይ አሜሪካ ልትወስድ የምችለው ነገር የለም። ምክንያቱም የቁጥር ጨዋታ ነው የሚሆነው። ኦሬዲ በዚህን ያህል የታሪፍ ፐርሰንቴጅ በመካከላችን ትርጉም ያለው የንግድ ልውጥ ሊኖር አይችልም። ቤዚካሊ በቻይና እና በአሜሪካ መካከል ያለው የንግድ ግንኙነት ተቋርጧል ማለት ነው። ስለዚህ አሁን ይሄ 145 ሚሊዮን ፐርሰንት ዶናልድ ትራምፕ ይፈልጉ 500 ፐርሰንት ሊሉት ይችላሉ። ለውጥ የለውም። በቃ ቻይና ከአሜሪካ ገበያ በራሷ ካልኩሌሽን በሂደት መውጣትና መዞ ፊቷን ማዞር ነው የምትፈልገው። ይሄ ነው። ይሄ ነገር ይቀልበስ ከተባለ፣ ይሄ ነገር ይቀየር ከተባለ ግን የቆለልከውን ማዕቀብ አንስተህ የነበረበት ለምሳሌ በሁለቱ መካከል ሀያ በመቶ ገደማ ነበረ። ይሄ የኤፕሪል ሁለት ዘመቻቸው ከመምጣቱ በፊት ማለት ነው። ከዛም መሀል ላይ እነ ካናዳ ላይ ሲጭኑ የጫኑት አለ የአጸፌታ ስለ ጫነች እነሱን ሉ አውርደህ ወደ ነበረበት፣ በመጀመሪያዊ ስልጣን ዘመናቸውም ታሪፍ ጭነው ነበር ቻይና ላይ። ወደዛ ከመጣ በኋላ ልናወራ እንችላለን የሚል ነው ይሄ ምን ማለት ነው? ኢፌክቲቭ ዶናልድ ትራምፕ አሜሪካ ሁሉም እየተነሳ ሲዘነጥ ጥላት ነው የኖረው፣ በተለይ በቁም ያበላቻት ቻይና ናት፣ በማለት በአደባባይ የሚናገሩ ነበሩ። እኔ በሆን ኖሮ ስልጣን ላይ ቻይናን የማረገው ናቅ ነበር የሚሉ ሰው ናቸው። የመጀመሪያው የስልጣን ዘመናቸው ላይም እንዳልኩህ ተመሳሳይ እስከ 2 መቶ ሳምቲንግ የደረሰ ታሪፍ ጥለው ነበር። አሁን ይሄን ሁሉ ታሪፍ ከጣሉ በኋላ የግድ ከቻይና ጋር ስምምነት መድረስ አስፈልጓቸው እሳቸው ወርደው ለድርድር ቢቀርቡ አሁን ወል ባየ እንግዲህ ምንድነው ቻይኖቹ የራሳቸው ጥናት የራሳቸው ዝግጅ ሊኖራቸው ይችላል። በመጀመሪያው የስልጣን ዘመናቸው ከነበራቸው አካሄድ በምርጫ ዘመቻ ላይ ይሉት ከነበረው አካሄድ ዝም ብሎ አይመለከቱም። ስለዚህ አሁን ይሄ ምን ማለት ነው? ለዶናልድ ትራምፕ ቻይና ላይ አቅም እንደሌላቸው የሚያሳይ ይሆናል ማለት ነው እና ከዛ በኋላ ግንኙነታቸው ከባድ ነው የሚሆነው። አሜሪካንን ታላቅ አደርጋለሁ ብለው የመጡ ሰው የአሜሪካን የኢኮኖሚ ጡንቻ ለማሳየት የመጡ ሰው ከስር ወርደው ከቻይና ጋር ተማለዱ ማለት ይሄ እምባይቻን ነው። ስለዚህ አሁን ለምሳሌ ያለፈው የሶስት ወር የአሜሪካ የኢኮኖሚ ሪፖርት እድገቱ እንደታሰበው አለመሆኑን መቀነስ እንዳሳየ ያሳያል። እና ብዙዎቹ በታሪፍ ምክንያት ነው ሲሉ ዶናልድ ትራምፕ ግን ያው በባይደን ምክንያት ነው ብለዋል። እምልህ ብዙ ለምሳ በርካታ ሀገሮች ወደ ዘጠና ሀገሮች ከአሜሪካ ጋር የተናጠል የንግድ ስምምነት ለማድረግ እየተረባረቡ ነው የሚገኙት እስከሚቀጥለው በዘጠና ቀን ጊዜ ውስጥ ስምምነት መድረስ ስላለባቸው የሚሉ እንትኖች በአንድ በኩል በዚህ እየተካሄዱ ነው የምንሰማው ቻይናን በተመለከተ ግን በእውነት በቤጂንግ እና በቻይና መካከል በጣም የተለየ ሁኔታ ነው እየተፈጠረ ያለው እና ይሄም ብዙ ጊዜ እንደምንለው ቻይና ድክመት አሽትታለች ብሎ ማሰብ ይቻላል። እንዳልኩህ የቡጢ እንዴት ነው ረጅም ረጅም ጨዋታ ረጅም ጨዋታ ማራቶን ግጥሚያ የዶናልድ ትራምፕን መንግስት በሳቸውን በኩል አሜሪካንን ክፉኛ ሊያቆረቁዛት እንደሚችል ያሰቡ ነው የሚመስሉት። ምክንያቱም ብዙ ስሌቶች ሊኖሩት ይችላል። ለማንኛውም ትናንት የእንግሊዝ ውጭ ጉዳይ ሚኒስቴር ያወጣው መግለጫ በእውነት ዶናልድ ትራምፕ እንዳሉትም ሀገራቸው ያን ያህል ልዕለ ኃያል ከሆነችና ይህ የታሪፍ አቅሟ፣ ይህ የኢኮኖሚ አቅሟ፣ ይህ እርምጃዋ አሜሪካንን የሚያተርፍና የሚያስከብራት ከሆነ ጦርነቱን ተቀብለው ወደፊት መገስገስ ብቻ ነው አማራጫቸው የሚሆነው። አለበለዚያ ግን የኃይል አጠቃቀማቸው ወይም ታሪፍ ላይ ያላቸው አመለካከት ወይም ዓለምን እሳቸው በሚፈልጉት መንገድ የዓለም ኢኮኖሚን እንደገና በእኔ ተርም እንደዚህ ያደርጓለሁ የሚለው እርምጃቸው ከባድ ቁማር እንደሆነ ነው ሊገመገም የሚችለው። ስለዚህ አሁንም ከቻይና ጋር ግንኙነት እየተደረግን ነው እያወራ የሚለው መግለጫ ያለው ከአሜሪካ በኩል ነው። ይሄ ደግሞ ከቻይና ውጭ ጉዳይ ሚኒስቴር በኩል ደግሞ ምንም የጀመርነው ውይይት የለም እያሉ ነው የሚያስተባብሉት። የትናንቱ የማክሰኞ ግን መቼም አላቅም፣ ፕሬዚደንት ዶናልድ ትራምፕ እንዴት እንደሚረዱና ውሳኔ እንደሚወስዱ በአጭሩ ዓለም ፊቱን በአሜሪካ ላይ ዲፔንድ ማድረግ እንደሌለበት እና ኪሳራ እና ጉዳት ብቻ እንደሚጠብቀው ከቻይና ጋር ለምን ከአሜሪካ ጋር ወደኋላ መሄድ አለባችሁ? ኑ ከኔ ጋር ወደፊት እንሂድ፣ የሚል ድምፅ ነው በዚህ ቪዲዮ ውስጥ የሰማነው። ኢሳያስ እውነት ነው ቻይና አሜሪካ ላይ አንድ ድክመት አሽትታለች የሚለው አባባል እኔ ሚዛን የሚደፋ መስሎ ነው የሚሰማኝ። ምክንያቱም ቻይናን ያህል ትልቅ ሀገር ያለ ምክንያት እንደዚህ አይነት ነገር ትናገራለች ብሎ መገመት አይቻልም። አለም ለትንታኔው ኮዲሁ ውሃ አመሰግናለሁ። መልካም አዳር ይሆናል። በቃ ቶሎ ላከው አለ። መልካም ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን እድል። ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሠራች ከሚያዚያ 23 እስከ ሚያዚያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንዳ። ለበለጠ መረጃ ደብሊው ደብሊው ደብሊው ዶት ጊፍት ሪል እስቴት ዶት ኮም ዶት ኢቲ ድረገጻችን ላይ በመግባት መመልከት ትችላላችሁ። ወይም በስልክ ቁጥሮች 0984 656565 ወይም 0979656565 አለበልዛም 855 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብ እንገነባለ።